አሳሳቢው የኢትዮጵያ ዶክተሮች ፍልሰት። ኢትዮጵያውያን ጉምቱ የሕክምና ባለሙያዎች ወደ ሩዋንዳ የሚፈልሱት ለምንድን ነው? ሰላም፣ ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ዛሬ ደግሞ በአዲስ አጀንዳ ተመልሰናል። ኢትዮጵያውያን የሕክምና ባለሙያዎች በስፋት ወደ ሌሎች አገራት በተለይም ደግሞ ወደ ሩዋንዳ እንደሚፈልሱ ይነገራል። በዛሬው ዝግጅታችን ይህንን ምክንያት ከአሃዛዊ መረጃዎች ጋር እያስተያየን እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ፣ ይንን ቻናል ሰብስክራይብ በማድረግ እና የደወል ምልክቷን ኦል በማድረግ የምንለቃቸው በርካታ መረጃዎች በፍጥነት ወደ እናንተ እንዲደርስ ማድረግ ትችላላችሁ። ሩዋንዳ በጤና መስክ እጅግ ስኬታማ ጉዞ እያደረጉ ያሉ አገራት ብሎ የዓለም ጤና ድርጅት ከመሰከርላቸው መካከል አንዷ ናት። የሺ ተራሮች ምድር ተብላ የምትጠራው ትንሽየዋ የምስራቅ አፍሪካ ሀገር የህዝብ ቁጥሯ ከ15 ሚሊዮን ባይዘልቅም በጤናው ዘርፍ ግንባር ቀደም ከሚባሉት ተርታ ትመደባለች። የዓለም ኢኮኖሚ ፎረም መረጃ እንደሚጠቁመው 90 በመቶ ህዝቧ የጤና ኢንሹራንስ ሽፋን አለው። HIV በደማቸው ውስጥ ካለ ሰዎች 90 በመቶ የመድኃኒት አቅርቦት አላቸው። 93 በመቶ ህጻናት ደግሞ ተላላፊ በሽታዎችን ለመክታት ክትባት ወስደዋል። በአውሮፓውያኑ 2000 የሩዋንዳ አማካይ የዕድሜ ጣሪያዋ 48 ነበር። አሁን ግን ይህ ቁጥር ከ67 በላይ ሆኗል። እርግጥ ነው ሩዋንዳ አሁንም በምጣኔ ሀብት የዳበረች የምትባል አይደለችም። ነገር ግን ከ2000 ዓመተ ምህረት እስከ 2015 ባለው ጊዜ በድህነት ውስጥ የሚኖሩ ሰዎች ቁጥርን ከ40 በመቶ ወደ 16 በመቶ ዝቅ ማድረግ ትችላለች። የሩዋንዳ መንግስት በጤና ዘርፍ ማሳካት የሚፈልገው ትልቁ ግብ የጤና አገልግሎት ለሁሉም እንዲዳረስ ማድረግ ነው። ለዚህ ግብ መሳካት ደግሞ ኢትዮጵያውያን የሕክምና ባለሙያዎች ትልቅ አስተዋጽኦ እያደረጉ ይመስላል። ምክንያቱ ደግሞ በሩዋንዳ የጤና አገልግሎት ዘርፍ ውስጥ ኢትዮጵያውያኑ ወሳኝ ወሳኝ ቦታዎች ላይ የተቀመጡ መሆናቸው ነው። ለአብነትም ዶክተር ዘሪሁን አበበ በሩዋንዳ ኪንግ ፋይሰል ሆስፒታል ዋና ስራ አስኪያጅ ዶክተር ሎኮ አብርሃም፣ በሩዋንዳ ሜዲካል ሰፕላይ ዋና ስራ አስኪያጅ ዶክተር ሃና አበራ፣ በሩዋንዳ ኪንግ ፋይሰል ሆስፒታል የጋስትሮ ኢንትሮሎጂ ክፍል ኃላፊ ዶክተር ሰናይት አሰፋ፣ በሩዋንዳ ሱዛን ቶፕሰን ፋውንዴሽን የግሎባል ፕሮግራምስ ዳይሬክተር ሌሎች ጉምቱ ኢትዮጵያውያን ዶክተሮች በሩዋንዳ በርካታ ናቸው። ዶክተር የቆየሰው በለጠ ነዋሪነታቸው በሩዋንዳ ሲሆን በክሊንተን ሄልስ ኤክሰስ ኢኒሼቲቭ የሄልስ ሲስተም ዳይሬክተር ሆነው በማገልገል ላይ ይገኛሉ። በርካታ የሕክምና ባለሙያዎች ወደ ቦትስዋና በሚፈልሱበት ወቅት እኔ ተማሪ ነበርኩ የሚሉት የማህበረሰብ ጤና ወይም ፐብሊክ ሄልስ ባለሙያው አሁን ደግሞ ተራው የሩዋንዳ እንደሆነ ይናገራሉ። እሳቸው እንደሚሉት መጀመሪያ ላይ አንድ ሰው ወደ አዲስ አገር በህክና ሙያ ካቅና በኋላ እድሉ እንዳለ ለሙያ አጋሮቹ ያሳውቃል። ይሄን ነው ሐኪሞች ወደ ውጪ መውጣት የሚጀምሩት። የፐብሊክ ሄልስ ስፔሻሊስት የሆኑት ዶክተር የቆየሰው በኢትዮጵያ ጤና ሚኒስቴር ከማገልገላቸውም በላይ ከሩዋንዳ በተጨማሪ ዛምቢያ ውስጥም ሰርተዋል። የጤና ባለሙያው እንደሚሉት አብዛኞቹ ሩዋንዳ ያሉ ኢትዮጵያውያን ሐኪሞች ሰብ ስፔሻሊስቶች ናቸው ይላል። ይህም ማለት ለምሳሌ አንድ ሐኪም በውስጥ ደዌ አሊያም በማፀን ወይም በህፃናት ሕክምና ስፔሻላይዝ ያደርጋል። ከዚያም በኋላ ለምሳሌ በውስጥ ደዌና የልብ ስፔሻሊስት ሊሆን ይችላል። እንግዲህ ምን ያህል ትልልቅ ባለሙያዎች እንደሆኑ ያሳየናል ማለት ነው። ዶክተር የቆየሰው እንደሚሉት ምንም እንኳ የሩዋንዳው ትልቁ ኪንግ ፋይሳል ሆስፒታል ዋነኛው የኢትዮጵያውያን ሐኪሞች ቀጣሪ ቢሆንም በሌሎች ሆስፒታሎች ውስጥም ኢትዮጵያውያን ሐኪሞች ይሠራሉ። አክለውም ኢትዮጵያውያን ሆስፒታሉን ከማስተዳደር ጀምሮ አንዳንዶቹ በስፔሻሊስት ሌሎቹ ደግሞ በሰብ ስፔሻሊስት ደረጃ በማገልገል ላይ ይገኛሉ ይላሉ። ክቡራን ተመልካቾቻችን እስካሁን ድረስ ቻናላችንን ሰብስክራይብ ወይም ይህንን ቪዲዮ ላይክ ካላደረጉ አሁን ሆኖ ላይክ እና ሰብስክራይብ እንዲያደርጉ እያስታወሰን ወሳኝ ወደ ሆነው አጀንዳ እናልፋለን። እሱም ዶክተሮች በኢትዮጵያና በሌሎች የምስራቅ አፍሪካ ሀገራት ስንት ይከፈላቸዋል የሚለው ጉዳይ ነው። የቢቢሲ አፍሪካ ቪዥን ጆርናሊዝም ጥናትና የዓለም ባንክ መረጃዎች እንደሚያመለክቱት እንዲሁም በስክሪን ላይ በግልጽ መመልከት እንደሚቻለው የምስራቅ አፍሪካ ሀገራትን ዓመታዊ የነፍስ ወከፍ ገቢና ለዶክተሮቻቸው የሚከፍሉትን ወራዊ ክፍያ ያነጻጸርን እንደሆነ ኬንያ አገራዊ ጥቅል ምርቷ በነፍስ ወከፍ 1952 ዶላር ሲሆን ለዶክተሮቿ 1891 ዶላር ትከፍላለች። ኡጋንዳ አገራዊ ጥቅል ምርቷ በነፍስ ወከፍ 1200 ዶላር ቢሆንም ለዶክተሮቿ ግን 1478 ዶላር ትከፍላለች። ሩዋንዳ አገራዊ ጥቅል ለምርቷ በነፍስ ወከፍ 1010 ዶላር ሲሆን ለዶክተሮቿ 524 ዶላር ትከፍላለች። ታንዛኒያ አገራዊ ጥቅል ለምርቷ በነፍስ ወከፍ 1227 ዶላር ሲሆን ለዶክተሮቿ 519 ዶላር ትከፍላለች። አገራችን ኢትዮጵያ ግን እጅግ በሚያስደነግጥና በሚያሳፍር ሁኔታ አገራዊ ጥቅል ለምርቷ በነፍስ ወከፍ 1227 ዶላር ሆኖ ሳለ ለዶክተሮቿ የምትከፍለው 84 ዶላር ብቻ ነው። እደግመዋለው 84 ዶላር ብቻ ነው። ዶክተር ቆየለት እንደሚሉት ቢያንስ ከሀያ እስከ 30 የሚሆኑ ኢትዮጵያውያን ዶክተሮች ሩዋንዳ ውስጥ ያገለግላሉ። የነርሶችና የአነስቴዥያ ባለሙያዎች ቁጥር ግን እምብዛም አይደለም። ለሁለትና ሶስት ወራት ወደ ሩዋንዳ መጥተው በሙያቸው ሰርተው ልምዳቸውን አካፍል የሚሄዱ ባለሙያዎችም አሉ። ፐብሊክ ሄልዝን ጨምሮ በሌሎች መስኮች በተለያዩ ትምህርት ቤቶች የሚያስተምሩ ከ10 እስከ 15 የሚሆኑ ስፔሻሊስቶችም እንዳሉ ዶክተሩ ይናገራሉ። ኢትዮጵያ በቁጥርም በአይነትም በጣም ብዙ የሕክምና ባለሙያዎች ሰዎችን ስላሰለጠነች እነዚህ ባለሙያዎች መጥተው እየሰሩም እያሰለጡንም ነው ያሉት ኛ የፐብሊክ ሄልስ ባለሙያዎች ደግሞ ስትራቴጂ የማውጣትና የማማከር ስራ እንሰራለን ይላሉ። የዓለም የጤና ድርጅት ቢያንስ አራት የሕክምና ባለሙያዎች ለአንድ ሺህ ሰው መድረስ አለበት የሚለውን ስትራቴጂ ከወጣ በኋላ የሩዋንዳ መንግስት በአራት ዓመት ውስጥ ይህንን ለማሳካት እየተጋ ይገኛል። የሩዋንዳ የጤና ሚኒስትርና ዴታቸው ይህን እቅድ ለማሳካት እየሰሩ መሆናቸውን የሚናገሩት የፐብሊክ ሄልዝ ስፔሻሊስቱ አገሪቱ እየሰሩ የሚያስተምሩ የሕክምና ባለሙያዎችን ትፈልጋለች ይላሉ። አንደኛው ኢትዮጵያውያን የሕክምና ባለሙያዎች ወደዚህ የመጡ ያሉበት ምክንያት ሩዋንዳ ያወጣችው ስትራቴጂ የስራ እድል በመፍጠሩ ነው። አገሪቱ ያወጣችውን መስፈርት የሚያሟሉ በርካታ ባለሙያዎች ኢትዮጵያ ውስጥ አሉ። ነገር ግን ይላሉ ለበርካታ ዓመታት በፐብሊኬስ ሙያ ያገለገሉት ዶክተር የቆየሰው ነገር ግን መሰረታዊ ምክንያት ግን ሌላ ነው በማለት የክፍያን ጉዳይ ያነሳሉ። ኢትዮጵያ ለሕክምና ባለሙያዎች እጅግ ዝቅተኛ ገንዘብ ከሚከፍሉ የዓለማችን አገራት መካከል አንዷ ናት። ያለው ሁኔታ ብዙዎች ከሀገራቸው ወጥተው ያለውን እድል እንዲሞክሩ የሚያስገድድ ነው። ዶክተር የቆየሰው ሌላኛው ምክንያት የሚሉት ደግሞ ሙያን ለማሳደግ የሚደረግ እንቅስቃሴ ነው። ይህንን ለማስረዳት የራሳቸውን ልብጥ በምሳሌ ያነሳሉ። እኔ ብጠየቅ የግሎባል ሄልስ ስፔሻሊስት ነው መሆን የምፈልገው። ማንኛውም ባለሙያ ሙያው ዓለም አቀፍ በሚባል ደረጃ እንዲያድግ ይፈልጋል። ስለዚህ ኢትዮጵያውያን የህክምና ባለሙያዎች ወደ አፍሪካ ሀገራት ሄደው ሰርተው ራሳቸውን ያሳድጋሉ። ፍልሰቱ ከችግር ብቻ ነው የሚመነጨው ብሎ ማሰብም ተገቢ አይደለም ይላሉ። አሁን ደግሞ ነርሶች በኢትዮጵያና በሌሎች የምስራቅ አፍሪካ ሀገራት ስንት ይከፈላቸዋል ብለን ስንመለከት ኬንያ 658 ዶላር ወራዊ ክፍያ ለህክምና ባለሙያዎች ወይም ለነርሶች ስትከፍል ሩዋንዳ 419 ዶላር፣ ታንዛኒያ 253 ዶላር፣ ኡጋንዳ 163 ዶላር ስትከፍል ኢትዮጵያ ግን 67 ዶላር ብቻ ትከፍላለች። በአንድ ወቅት የኢትዮጵያ ጤና ሚኒስቴር ኢትዮጵያውያን የህክምና ባለሙያዎች ወደ ውጭ ተጉዘው እንዳያገለግሉ ያወጣውን መመሪያ የሚያነሱት ዶክተር የቆየሰው አስረን ልናስቀረው የሞከርንበት ጊዜ ነበር ግን አይጠቅምም በማለት ማንኛውም ባለሙያ ተንቀሳቅሶ የመስራት መብቱን ሊጠቀምበት ይገባል ባይ ናቸው። የሩዋንዳ መንግስት ጤናን ለሁሉም ለማዳረስ ያወጣውን ስትራቴጂ ለማሳካት ይረዳው ዘንድ ከዓለም አቀፍ ተቋማትና የተራዶ ድርጅቶች ጋር እየሰራ ይገኛል። ክቡራን ተመልካቾቻችን፣ በዚህ ዙሪያ ያዘጋጀነው መረጃ በዚያ አያበቃም። በቀጣይ በሌሎች ተጨማሪ መረጃዎች ወደ እናንተ እንመጣለን። መረጃውን ዩቲዩብ ላይ እንደለቀቅን በፍጥነት ወደ እናንተ እንዲደርስ ግን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን